እንዲሰጣችሁ ፈጣሪያችሁን ብትማጸኑ ጨረቆች እኮ እዩና አላሉ አድንቆ አላሉ። ልክ እንደናንተ ሀያ ደቂቃ ቪዲዮ ይሰራሉ። ምን ይደረጋል? ፈጣሪ ሲወድ እንዲህ ነው አሉ። የቅርታ ምቀኛ፣ ወደድክም ጠላክም ከጨረቃዎች ጋር ወደፊት መጓዝን አሁንም አንደክም። ለውጡማ ይቀጥላል። ምኞታችንም ይሳካል። ጨረቆችም ይጋባሉ። አራቱም ልጆች ይወለዳሉ። መጀመሪያዋም ሴት ስለሆነች ለማንም ሰጥቶን ለሙሽዬ ነች ቢኒ ማለት ነው። ግሬስ ፋሚሊ ጨርሳችሁ ወደ ጨረቃ ፋሚሊ ልትመጡ ነው ወይስ እንዴት ነው? ለማንኛውም አይዲያክ ጥሩ ነው፣ መልእክት አለው። እሷን በደንብ አርጋን የመለሰችልህ በደንብ አርጋ ማለት ነው። የእውነት በጣም ነው ያኮራችኝ። አጠገባችሁ ያለ ሰው ነው የምታምኑት። በተለይ ደግሞ ቅመማ ያቺ ሁለት ወር ብዙ አስተምራታለች፣ ብዙ አውቃባታለች። የሰው ልክም ያየችበት ወር ነው። ካስታወሳችሁ ከፋሲል ጋር ሲያስታርቃት የሰውን እምነት አሳጥለችና። ና ሶ ማንንም ማመን እንደሌለባት ተምራበታለች ማለት ነው። ቅመምዬ መልሶችሽ በጣም ተመችተውኛል። ሶስተኛ ወገን ማንንም ቢሆን ማንም ማለት ነው። አሁን የመጣበትን አይዲያ ያው ሀርድም ቢሆንም ግን መልእክት አለው። እንዴት አድርጋ ታልፈዋለች? እሺ ትለኛለች። አሁን እሱ እንደዚህ እሱን በማይመጥን ቦታ ነው የተገኘው እና ሕይወትሽን እንዳያብላሽው ደብቆሻል ነው ያለት አይደለ? ሶስት ሰው ወዲያውኑ ደውላ እንዲዲት ጠይቋለች፣ ወይ ሳያደርገውም ነው የምትለው። በቃ መልሶቹ አስቴፕ ባይ ስቴፕ በትክክል ነው የመለሰችለት። ሰው ሆነ በማይገናኝበት መንገድ የለም። ከብዙ ሰው ትገናኛላችሁ፣ ከብዙ ሰው ማለት ነው። እና ከተገናኛችሁ ሰው ሁሉ ሪሌሽንሺፕ አላችሁ ማለት አይደለም። ገብቷችኋል። ሰሆነ ሰውን ይገናኛል አይደል? ሶ በትክክል ነው የመለሰችለት በምን ተገናኘ? ከዛ ችሌት ምን እንዳለው፣ ምን አወቅ ወይስ ቪዲዮ አለ ወይ፣ መረጃ አለ ወይ? በደንብ ነው የመለሰችለት። በደንብ ጠይቀዋለች። እሱ የሚመልሰው ነው እያጣው ማለት ነው። እና መልእክት አለው፣ አይዲያ ጥሩ ነው፣ ግን ሁለተኛ እንደዚ አይነት ጨረቃዎቹ እንዳትገቡ ማለት ነው። እነሱ ያስገቧችሁም በነገራችን ላይ ወይ ፍንክች ካአሁን በኋላ ሰላም ሰላም፣ ጤና ይስጥልኝ። ውድ የሰኒ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደመቆያችሁልኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ ዛሬ ጨረቃዎቹ ተከፋፍለው ነው የመጡት። ያው ብሩኬ ልደት ክርስትና ይቅርታ ክርስትና ነበረ። እንኳን አደረሳችሁ፣ እንኳን ለክርስትና ለዚች ለተባረከች ለተቀደሰች ቀን አደረሳችሁ። ማሄ ኮንግራ እንኳን ደሳለሽ፣ የናታን በረከት ይደርብኝ። ዛሬ ክርስትና ተነስቶ በስማን ደስ ይላል። ናታን በጣም አሪፍ ስም ነውና እንኳን ደስ አላችሁ። በእውነት በጣም ደስ ይላል እና ድባቡ እንዴት ደስ እንደሚል ማለት ነው። ያው ሌሊት ነው የሚኬደው ስርዓቱን የማያውቁ ይኖራሉ ብሏል እና፣ እናውቃለን ሀብ ወንድማችን ማለት ነው። ሌሊት ነው የሚገባው መሀሌት ሲገቡ ነው የሚገባው ማለት ነው። ለእንትን ለቅዳሴ ማለት ነው። እና ሶ እናውቃለን ማለት ነው ወንድማችን። እንኳን ደስ ያላችሁ በሁላችሁም ማለት ነው። እና ደስ ይላል። እኛንም ለዚች ክብር ለዚች ለተባረከች ለተቀደሰች ቀን እኛንም እያድርሰን ያብቃን። በእውነት ደስ ይላል። ቅመምዬ ደግሞ ዛሬ ቢኔ እያጨለላት ነበረ። እሷ አልጨለለችለትም፣ መልስ ልክልክ ሆነ ነገረችው። ከአሁን በኋላ ከቡርኬ ውጭ ወደ ውጪ፣ ከሀይሚ ውጪ ወደ ውጪ ናቸውና፣ ሁለቱም እምነት ጥግን ያላቸው እሱም፣ ድሮም ያምናት አልባይዘወይ፣ ድሮም ማለት ነው በንትን ኢንተርቪው ሲደራረጉ ካስታወሳችሁ ሁለታቸው ላይ የዛኔ ቀን እየተናገረ ነበር፣ እኔ በጣም አማምንሽ እያላት ነበር። እና ሁለቱም በደንብ ነው የሚተማመኑት። እና ያው ሳንበዲ ሰው ነው የሚያጣላው። የሆነ ሰንበዲ ሰው የሆነ ነገር ይሏቸዋል። እናንተ እምነት ከሌላችሁ ካልተተማመናችሁ እንደዚህ አይነት ሰንበዴ ሰው ሲመጣ በቃ የሆነ እንትን ይገባል ማለት ነው። አላደለ የሆነ በቃ ብቻ ጥርጥር፣ ኮንፊውስድ ትሆናላችሁ ማለት ነው። በይዘዌ የዳኒ አይዲያ ጥሩ ነው፣ መልእክቱ ጥሩ ነው፣ ጥሩ መልእክት አለው። እሷንም አይተናታል። ቅመምዬ ማለት ነው ከአሁን በኋላ የሰው ወሬ አሰማም፣ ማንንም አሰማም አንድ እንዳመጣቱ ነው የምትመልስለት ማለት ነው። ከአሁን በኋላ እኔ ባይኔ እስካላየሁ ድረስ ማንንም አላምንም ነው ያለችው። እና እሱ አታምኙ አትመኝ አደለም ሰው ይቅርና ማለት ነው የእውነት ግራ እጃችሁ ቀኝ እጃችሁን አትመኑት። ጊዜው በጣም ከብደዋል። ጊዜው በጣም በሰው ሕይወት ገብቶ ሊፈትፍት የሚባል ዘመን ላይ ነው ያለ ነው ማለት ነው። እና እምነታችሁን በዚሁ ቀጥሉበት። ሰንበዴ ሰው አታስገቡ። ማስገባት ምን እንደሌለባችሁ እሱን መልዕክቱ ለማስተላለፍ ነው። እንደዚህ ፕራንክ እያደረገች ቅመምዬ በሚገባ ተወጥተሽዋል። አያደርግም ምን አለችው? እሱም አያደርግም ብቻ እስከሆነ ሰው ተገናኛችሁ ማለት ሌላ ነገር አላችሁ ማለት አይደለም። ሰው ነው፣ ሰው ትገናኛላችሁ፣ ሰላም ትባባል አላችሁ። ሻይ ቡና የተባባለ ሰላም የተባባለ ሁሉ ሪሌሽንሽፕ አለው ማለት አይደለም። ሶ በዚህ ደግሞ እምነት ሊኖራችሁ ይገባል። እሱ ከሌላ ሴት ጋር እንደዚህ እሱን ከወንድ ከሌላ ወንድ ጋር እንደዚህ ያደረገ እንዲህ ጭራሽ እኮ በቃ የሆነ ፍሪደም ሊኖራችሁ አይችልም ማለት ነው። እንደዛማ ቁጥጥር ስር ከሆናችሁ ማለት ነው። ሶ ቅመምያውን በሚገባ መልሳለታለች። በሆነ ነገር ተገናኝቶ ይሆናል። ሰው በማይገናኘት መንገድ የለም ይገናኛል። በምን ተገናኘ? በቃ በትክክል ነው የመለሰችለት። ሌሎቻችሁን ተማሩበት። ደስ ይላል ቅመምዬ ማለት ነው እምነታችሁን በዚህ ቀጥሉ። ጊዜ ዘመን አይቀይራችሁ ማለት ነው። ጨረቃዎቻችን እንደዚህ እንዳላችሁ፣ ኦዲየንስ እንደወደዳችሁ፣ እንዳከበራችሁ። ይቺ በቃ ልዩ ኦዲየንስን አላቸው የእነሱ ምንም ነገር እንዲሆኑ የማይፈልጉ ኦዲየንስን አላቸው። አብዛኛው ኦዲየንሳቸው ማለት ነው እንደዚህ እንደተከበራችሁ እናንተም እንደተወደዳችሁ እኛንም እንደወደዳችሁን በዚሁ ቀጥሉ። በነገራችን ላይ እስካሁን እንዳየናቸው የሶሻል ሚዲያ አያያዝ የቻሉበት እነሱ ናቸው ብዬ አስባለሁኝ። ለሶሻል ሚዲያ አያያዙን ችለውበታል፣ እንዴት መያዝ እንዳለባቸው ማለት ነው ማለት ኦዲየንስ ማለት ነው እና እንደዚህ እንደተወደዳችሁ መጨረሻውን እንደዚህ ያድርጋችሁ። ተጋብታችሁ ወልዳችሁ ሴቷ ልጅ ለሙሽዬ ለመስጠት ያብቃችሁ፣ እኛንም ለማየት የአራት ልጆች ገና ሳይወለዱ እንደዚህ የፈመሱትን ልጆች ተወልደው እንድናይ ከሚንግ ሶን እያሉ ነው ማለት ነው። ለማንኛውም ሰላማችሁ ይብዛልኝ።